ሰላም ዴን ናቸው? ሰላም ናቸው የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ለጾም የሚሆን ቆንጆ የአተር ክክ አልጫ ፍትፍት ሰርተናል። ለህፃናት ይሆናል፣ ለአዋቂ ይሆናል። በጣም ቆንጆ ፈጣን አዘገጃጀት ነው። በተለይ ለልጆች ለምሳቀም ይሆናል። እንደዚህ አድርገን አዘጋጅተን ምሳቃቸው ውስጥ መጨመር እንችላለን። ቆንጆ የጾም አማራጭ ነው። ቪዲዮን እስከ መጨረሻው ተከታተሉኝ ቤተሰቦቼ። ሽንኩርት ቀይ ሽንኩርት አዘጋጅቻለሁኝ እመሰራበት ዕቃ ላይ ካደረግኩ በኋላ ሽንኩርቱን በነጩ በራሱ ውሃ ብቻ ተነስ ከሚያልቅ በነጩ አበስለዋለሁኝ። እንደዚህ አመሳመስ እያደረግኩኝ በሙቀት ነጩን ሽንኩርት ለብቻ ካመስኩት በኋላ እንዳይጠቁርብን ተጠንቅቀን ዘይት ጨምር ያለሁኝ በዘይቱ ደግሞ አበስለዋለሁኝ። ነጭ ሽንኩርት ቢሆን የቀዩ ሽንኩርት ነጣ የሚለው ዘር ቢሆን ቆንጆ ነው ላልጫ። የኔ ቀዩ ሲከተፍ ለቀይ ወጥ የሚሆነው ለዶሮ የሚሆነው እሱ ሽንኩርት ነበር። አጋጣሚ እሱን ነው ያደረኩት። ነጭ ሽንኩርት ከትፌ ጨምሬ ያለሁኝ ነጭ ሽንኩርትና ዝንጅብል ዝንጅብል ከሌላችሁ ነጭ ሽንኩርቱ ብቻ አንድ ላይ ሲሆን ደግሞ ቆንጆ ጣዕም ይሰጥልናል። ለፍትፍቱ በቅድሚያ ከዛ እርድ ጨምሬያለሁ። ያው እርድ የማይቀር ነው፣ ላልጫ ለጤናም ቆንጆ ነው። አተርክኩን ግን በቅድሚያ አጥቤ አብስዬ አስቀምጫዋለሁኝ ቪዲዮ እንዳይረዝም ብዬ ቅድሚያ በስሎ የተቀመጠ የአተር ክክ አለ። አተር ክኩ በሳል ከሆነ እዚህ ጋር መጨመር እንችላለን። በሳል ካልሆነ ደግሞ ለብቻ አብስለን መስራት እንችላለን ማለት ነው። አብስ እያስቀመኩታለን ከእርዱ ጋር ሽንኩርቴን፣ ነጭ ሽንኩርት፣ ቀይ ሽንኩርቱን ከዘይቱ ጋር ለትንሽ ጊዜ እንደዚህ እሳቱን ዝቅ አድርጌ አበስለዋለሁኝ የምንሰራው ፍትፍት ቆንጆ ከለር እንዲኖረው እንዳይጠቁሩብን ከስር ድስቱ ከያዘብን መልኩን ስለሚያጠፋብን ቆንጆ አድርገን ማስራት አለብን፣ ተጠንቅቀን ማለት ነው። ይሄ ያበሰልኩት ክክ አለኝ፣ እሱን ከውሃው ላይ አደርገዋለሁኝ። የክኩን ውሃ ጥብ እያደረግኩኝ ለትንሽ ጊዜ አቁላለዋለሁ ሽንኩርቱን ቆንጆ ነው የሚሆነው። ውሃውን አንደፋው። ክክ የቀቀልንበትን ውሃ እንደዚህ ሽንኩርታችን ላይ ጠብ እያደረግን ለትንሽ ደቂቃ እናቅለዋለን። ጣዕሙ ቆንጆ ነው የሚሆነው። ክኩን በደንብ ለቅመን ከውስጡ ያለውን ነገር አበጥረን ለቅመን በደንብ ታጥቦ ነው መቀቀል ያለብን። ከውሃው ላይ ከበሰልኩ ከክክ ውሃ ላይ ትንሽ ጠብ እያደረግኩኝ ለትንሽ ደቂቃ እያበሰልኩት ነው እዛ። ለትንሽ ደቂቃ ካሸሁት በኋላ ክኩን ደግሞ ጨምረዋለሁኝ። በጣም በሳል ነው። በትንሽ ደቂቃ ውስጥ ነው ይበሰለልኝ እዛ። ሁሉንም ክክ ጨምሬ አንድ ላይ እንዲብላላ፣ እንዲቀላቀል ቆንጆ እንዲሆን ውሃ ሳልጨምር ውሃ ከመከለሴ በፊት በደንብ አርጌ አቅላለዋለሁ ማለት ነው። መልኩም ቆንጆ ይሆንልናል። በጾም ጊዜ ጥሩ አማራጭ ነው። ክክ አልጫ የብዙዎች መርጫ ነው። ጨጓራ ማይነካ በተለይ በጾም ጊዜ ጥሩ ነው። ከሌሎች የጾም ምግቦች ጋር ይቀርባል። ለልጆችም በጣም ይወዱታል። ዛሬ መስራት የፈለኩት ፍትፍቱን ነው። የክክ አልጫ ወጥ ፍትፍት። ውሃ ጨምሬበታለው። የድስቱ የቀቀልኩበትን ድስት ለቅለቅ አርጌ ጨመርኩበት። ትንሽ ቀጠን ማለት አለበት። እንደ ክክ አልጫ ወጥ ወፈር ማለት የለበትም ፍትፍት ስለሆነ መረቁን ትንሽ በዛ አደርገዋለሁኝ። ጨው ጨምራለሁኝ። ቅመም ደግሞ ነጭ ቅመም ካላችሁ ትንሽ ጣል ለማድረግ ይቻላል። በሱ ብላ ሮዝመሪ ጣል አድርገን ማጣፈጥ እንችላለን። አረፋውን እስከሚከትልኝ ድረስ ክድን አድርጌ አንተ ከተኩት። መልኩም ቆንጆ ነው። በጣም መወፈር የለበትም እንዳልኳችሁ ቆንጆ ነው፣ ሽታውም ጥሩ ነው። በአጭር ደቂቃ ውስጥ ነው የሚደርስልን። ቅድሚያ ክካችንን አብስለን ቁጭ ካደረግን ከሰባት እስከ አስር ደቂቃ ውስጥ ይደርስልናል። እዚህ ጋር ትንሽዬ ነጭ ቅመም ጨምር ያለው የአልጫ ነጭ ቅመም ከሙን ነጭ ቅመምና፣ ትንሽ ኮሮሪማ አንድ ላይ የተፈጨ ለአልጫ የሚሆን ቅመም ነው። እሱን ጨምር ያለሁኝ ቃሪያችንን ጣል ጣል አድርገን የምንፈተፍተውን እንጀራ አዘጋጅተን እናዘጋጅና እንፈተፍተዋለን ማለት ነው። እንጀራው ተቆራርቶ ተዘጋጅቷል። የምንፈልገውን ያህል ለፍትፍት የሚበቃንን ያህል እንጀራ አዘጋጅተን ወጣችንን አቅርበን አንድ ላይ ፈትፈት አድርገን ትኩሱን ትኩሱን እንጀራው ላይ እንደዚህ ፈሰስ እያደረግን እቃው ላይም እንጀራችን ጣል ጣል አድርገን መፈትፈት እንችላለን። እንደዚህ ደግሞ የምናቀርብበት ሳህን ላይ አድርገን እላው ላይ የሰራነውን ለፍትፍትም ይሆን አልጫውን እንጀራችን ላይ ፈሰስ እያደረግን አስተካክለን አሳምረን፣ በቃሪያ በበሶ ብላ ወይ ሮዝመሪ ካላችሁ በሮዝመሪ ቆንጆ አድርገን ይኸው እንደምታዩት ወጡ ትኩስ ነው። ትኩሱን ፈትፍተን ማዘጋጀት ነው። አሁን እንደዚህ አዘጋጅተን በሌላ እቃ ላይ የምናደርገው ማቅረቢያው ላይ ፈትፍተን ካዘጋጀ ነው እንደዚህ ቆንጆ ይሆናል። ከሌሎች የጾም አይነቶች ጋር ስናቀርበው ለመልክም ቆንጆ ይሆናል። እቃችን ላይ የሰራ ነው እቃ ላይም ፈትፍተን ስንገለብተ እንደዚህ ሊያምርልን ይችላል። እንጀራችንን ቆራርጠን ካዘጋጀን በኋላ ወጡን እላዩ ላይ ፈሰስ አድርገን በቃሪያ በበሶብላ በሮዝመሪ ቅጠል ዲኮር አድርገን ከሌሎች የጾም አይነቶች ጋር እንደዚህ አሳምረን ማቅረብ እንችላለን። ቆንጆ፣ ለጤና ተስማሚ፣ ፈጣን፣ ኪስ የማይጎዳ ምግብ ነው። እናንተም ትወዱታላችሁ ቤተሰቦቼ። በዚህ መልኩ በቀላል መንገድ በአጭር ደቂቃ መስራት እንችላለን ቪዲዮን እስከ መጨረሻው እንደተከታተላችሁኝ ተስፋ አረጋለሁኝ እስካሁንም አብራችሁኝም ስለነበራችሁ ከልብ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ቻው ደህና ቆዩኝ